ስም አብ ወወልድ ወመንፈስ ቅዱስ አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም በከበረች በዓሉ በጥቅምት አስራ ሁለት ቀን የሚነበብ የመላእክት አለቃ የከበረ መልአክ የቅዱስ ሚካኤል ድርሳን ይሄ ነው። ለእግዚአብሔር ፍቅር አንድነት የመላእክት አለቃ የቅዱስ ሚካኤልን ክብረ ገናንነት እናስብ ዘንድ ይገባናል። የመላእክት አለቃ የቅዱስ ሚካኤል ፍጹም ምልጃው ልመናውና በረከቱ ከኛ ጋር ይኑር ለዘላለሙ አሜን። በሕይወቷ ሳለች ዋስ ያልፈለገች ነፍስ በምትሞትበት ቀን በሰማይ ዋስ አታገኝም። ነገሩ እንዲህ ነው። ብዙ ወዳ ያለበት ሰው ቢኖር የሚከፍለውም ባይኖረው የሚዋሰውም ቢያጣ ወደ ፈራጅ ይወስዱታል። ዳኛውም ለአሽከሩ ይሰጠዋል። አሽከሩም ያስረዋል። ልቅሶና ጥርስ ማፋጨት ባለበት ቦታ ይጣላል፣ እዳውንም እስኪጨርስ ከዚያ አይወጣም። እኛም በቁርጥ ፍርድ ቀን ከእግዚአብሔር አብ ፊት በደረስን ጊዜ እንዲህ እንሆናለን። በሕይወት ሳለን በዚህ ዓለም የሚዋሰን ካልፈለግን በሰማይ የሚዋሰን አናገኝም። ይህ ማለት በዚህ ዓለም እንደሚቻለን ርህራሄ ካላደረግን ድሆችን ጦም አዳሪዎችን ከረሳን በሰማይ የሚዋሰን የሚቀበለን የለም ማለት ነው። እግዚአብሔር በቅዱሳኖቹ ስም ድሆችንና ጦም አዳሪዎችን ብናስብ፣ በሱ ብናምን፣ ወዳጆቹን መላእክትን ብናከብር፣ ስማቸውን ብንጠራ፣ በጸሎታቸውም ብንማጸን፣ እሱም ይቅር ይለና ይለናል፣ እነሱም ይቀበሉናል። እነሱም በሰማያት ባሉ ቤቶቻቸው ይቀበሏችሁ ዘንድ በአመፃው ገንዘብ ወዳጅ ግዙበት ብሎ ጌታችን እንደተናገረ የታመኑ ባልንጀሮችም ጌታችን ወንድሞች ያላቸው ድሆች ናቸው። እግዚአብሔርን ባናምን፣ መላእክቱን ወዳጆቹን ባናከብር፣ ትእዛዙን ቸል ብንል ግን በፍርድ ቀን የሚያድነን የለም። በታላቅ ፍርድ ቀን እግዚአብሔር ቁርጥ ፍርድ የሚፈርድባት ቀን በደረሰች ጊዜ ወንድም ወንድሙን አያድንም ልጆችም አባት እናታቸውን እናት አባትም ልጆቻቸውን ወንድሞቻቸውን አያድኑም እናትም ልጇን ማዳን አትችልም እንደሚነጥቅ አንበሳ የሚጠብቀን መከራ ነፍስና ስጋችንን ያማረ መልካችንን የሚያቃጥል ገሃነመ እሳት አለብንና በዚህ ዓለም ንስሐ ካልገባን፣ ቸርነትን ካላደረግን በሰማይ ምሕረትን አናገኝም። በዚህ ዓለም የድሆችንና የጦም አዳሪዎችን ገንዘብ የምትቀሙ ነገስታት፣ መኳንንት በዚህ ዓለም የከበራችሁ ባለጸጎች ወዮላችሁ፣ ወዮታ አለባችሁ። የመጻሕፍትን ቃል እየሰማችሁ አገልጋዮቼን ግን ትንቋቸው አላችሁ። እኔ ከማዕረጋችሁ አዋርዳችኋለሁ። በእኔ ዘንድ ለእናንተ ብዙ መቅሰፍትና መከራ ተዘጋጅቶላችኋል። ስራችሁ የከፋ በጎዳና እየጠበቃችሁ ሰውን የምትቀሙ፣ ነፍስ የምትገድሉ ወንበዴዎች ወዮላችሁ፣ ወዮታ አለባችሁ። መውጫ መሸሻ በሌለበት ቦታ የሚቆያችሁ እሳት አለና ወደ ሰው ሚስት የምትሄዱ ወንድሞቻችሁን የምታሙ ወይወላችሁ ወዮታ አለባችሁ። መውጫ መሸሻ በሌለው እሳት ትወድቃላችሁና፣ ጣዖትን የምታመልኩ መድኃኒት የምታደርጉ ወይወላችሁ ወዮታ አለባችሁ ዘራችሁ ያልቃልና ስም አጠራራችሁ ይጠፋልና ተስፋችሁም ብላሽ ይሆናልና በገሃነመ እሳትም እንደ ሰም ትቀልጣላችሁና ሰው አይታችሁ የምታደሉ አገልጋዮችን፣ ድሆችን፣ ጦም አዳሪዎችን የምትጠሉ እናንት ግብዞች ወዮላችሁ ወዮታ አለባችሁ። እሳቱ የማይጠፋ ትሎ የማያንቀላፋ የሚያቃጥል እሳት ተዘጋጅቶላችኋልና ትዕቢተኞች የምትታጀሩ ወዮላችሁ ወዮታ አለባችሁ ዘመናችሁ ያጥራልና በእሳት ውስጥም ትወድቃላችሁና በሲኦልም መረጋገጫ ትሆናላችሁና መምህራንን የምትጠሏቸውና የምትበትኗቸው ደጋጎቹ ምእመናንንና ድሆችን የምትንቋቸው የምታቃልሏቸው፣ ወዮላችሁ ወዮታ አለባችሁ። እንደዚሁ እናንተም ትናቃላችሁ፣ ትንጎሳቆላላችሁ በእኔም ዘንድ ይፈረድባችኋል ያለ ጊዜው ድንግልናችሁን የምታጠፉ ቆናጃ ቆነጃጅት ወዮላችሁ፣ ወዮታ አለባችሁ የሚያቃጥላችሁ የእሳት ፍም አለላችሁና። የሰውን ልጆች ለማሳት የምትዘጋጁ ሴቶች ወዮላችሁ፣ ወዮታ አለባችሁ የሚያቃጥላችሁ እሳት አለና ልጅዬን ክርስቶስን የምትጠሉት በቃሉ የአዘዘውንም የማትጠብቁ ወዮላችሁ ወዮታ አለባችሁ፣ በጭንቅ ቀን በኋላ ዘመን የሚያቃጥላችሁ የእሳት ፈሳሽ አለና ወደ እሷ ትገባላችሁና ከክፉ ሰዎች ጋር ተቆጥራችሁ በውስጧ ትዘጋላችሁ። ሰንበትን የምትሽሩ የማታከብሩ ትዕዛዜን የማትሰሙ ወዮላችሁ ወዮታ አለባችሁ እኔም በሾተል አጭዳችኋለሁ፣ በመዓቴ የማጠፋችኋለሁ፣ ረሃብ፣ ቸነፈር፣ ጥፋት፣ ሞት አመጣባችኋለሁ፣ እርስ በርሳችሁ ትፋጃላችሁ። ዳግመኛም እግዚአብሔር እንዲህ ብሏል፣ ቀን በፀሐይ ብርሃን የምትሄዱ ይመስላችኋልን? በእግዚአብሔር ኃይል ነው እንጂ ፀሐይን፣ ጨረቃን፣ ከዋክብትን የፈጠርኩ እኔ ነኝና ፀሐይን በቀን ያሰለጠንኩት ጨረቃንና ከዋክብትን በሌሊት ያሰለጠንኳቸው እኔ ነኝ። እናንተ ግን ሌሊት ትሰወራላችሁ፣ ቀን ትሸሸጋላችሁ። ከዓይኖች የምትሰውሩ ይመስላችኋልን? እግዚአብሔር አያይም አይሰማም አይጠቅምም አይጎዳም ትላላችሁ። እስኪ እዩ አስተውሉ፣ ዓይንን የፈጠረ አያይምን? ጆሮስ የፈጠረ አይሰማምን? ሕይወትንና ሞትን ጨለማንና ብርሃንን፣ መልካምንና ክፉን፣ ጣፋጩንና መራራውን የፈጠረ መጥቀም መጉዳት አይቻለውምን? ባለማወቅ ተሳስታችሁ በደላችሁ። ከእኔ የምትሰወሩበት የላችሁም፤ ሁሉ በፊቴ የተዘረጋ የተገለጠ ነውና። በተራሮች በኮረብቶች ውስጥ ብትሸሸጉም ገደሉ ዋሻው ፍርኩታው አይሸሽጋችሁም። ሳሩ ቅጠሉ አይረዷችሁም። መሰወሪያ የላችሁም፣ ከእጄም አታመልጡም። ፍጥረት ሁሉ በእኔ ፈቃድ ጸንቶ ይኖራልና እኔ አበለጽጋለሁ፣ አደህያለሁ፣ የምሾም የምሽር የምገድል የማድን የምቆጣ ይቅር የምል እኔ ነኝ። ከእጄ የሚያመልጥ የለም። ፈቃዴን የሚፈጽሙ ትሑታን የውሃን በሰላም በህይወት ይኖራሉ። ዳግመኛም የቤተ ክርስቲያን ልጆች ወንድሞች የስሙኝ በህዳር አስራ ሁለት በሰኔ አስራ ሁለት ቀን በመላይት አለቃ በቅዱስ ሚካኤል በዓል በህዳር ስምንት ቀን በአርባይቱ ንስሳ ኪሩቤል በዓል በህዳር ሀያ አራት ቀን በሀያ አራቱ ካህናተ ሰማይ በሱራፌል በዓል በእነዚህ በአራቱ በአራቱ የምልጃ ቀኖች መላይትና የመላይት አለቆች ሁሉ አጋዕስትና ስልጣናት ኃይላትና ምናብርት ስፍር ቁጥር የሌላቸው በሰማይ ያሉ ሁሉ የመላእክትን ያለ አለቃ የቅዱስ ሚካኤልን ሹመት ገናንነቱን የኪሩቤልን የሱራፌልን ክብር ያዩ ዘንድ ይሰበሰባሉ። በዚያች ቀን አብ የጽድቅ ጽሩር በሰው እጅ ያልተፈተለ ያልተሰራ የክብር ልብስ ያለብሳቸዋል። አብ በራሳቸው ላይ የድህነት ራስ ቁር ያቀዳጃቸዋል። ህብሩ መልኩ የማይለወጥ ምሳሌው የማይታወቅ ነው። የአብ የእሳት መጋረጃው ወደሚገለጥበት ይቀርባሉ። በመጋረጃ ውስጥም ሌሎች መላእክት ያላዩትን እንግዳ ስርዓት፣ ረቂቅ ምስጢር ያሳያቸዋል። ካህናት ናቸውና የፊታቸው ጽዳል ከፀሐይ ከጨረቃ ይደምቃል። አይናቸውም ከአጥቢያ ኮከብ ይልቅ ያሸበርቃል። ደስታቸውም ለዘላለም የማያልፍ ነው። በሰማይ የማይለወጥ የማይቀነስ ባለሟልነት አላቸው። ባዩትም ጊዜ ሁሉም አደነቁ። ሁሉን ሁሉን ለአስገኘ መላእክትን ለፈጠረ ለአብ ለወልድ ለመንፈስ ቅዱስ ምስጋና ይገባል አሉ። በእውነት የከበሩ የሚያመሰግኑ የሚዘምሩ ቡሩካን መንፈሳውያን የአብ ባለሟሎች ናቸው። ሚካኤልንና ገብርኤልን ሱራፌልንና ኪሩቤልን የሚመስላቸው የለም። ዳግመኛም እግዚአብሔር እንዲህ ብሏል። ፈጽማችሁ አክብሯቸው። መታሰቢያቸውን ያደረገና በእነሱም ጸሎት የታመነ በእኔ ዘንድ ዋጋውን አያጣም፣ ለዘላለሙ አይጠፋም። ቢሞትም ለዘላለም ሕያው ሆኖ ይኖራል። ቅርታን ኬርነቴን አደርግለታለሁ፣ ሀብትን ልጅነትን አሳደርበታለሁ። አብም መላእክትን እንዲህ ያላቸው፦ ስማችሁን ከስሜ አንድ አድርገው የሚጠሩትን በሰጠኋችሁ ቃል ኪዳን የሚታመኑትን መታሰቢያችሁን የሚያደርጉትን በጸሎታችሁ የሚማጸኑትን ከጥፋት ከመከራና ከጭንቀት ከጠላት እጅ በእውነት ጠብቋቸው፣ አሜን። ክፉ ነገር፣ ርኩስ መንፈስ፣ እኩያን አጋንንት ወደ እነሱ አይቅረቡ። ረሃብ፣ ቸነፈር ወደ ቤታቸው አይግባ፣ አሜን። ከሚያስጨንቅ፣ ከሚነጥቅ፣ ከሌባ፣ ከቀማኛ፣ ከልዩ ልዩ ጠላት፣ ከሚያደባ፣ ከሚሸምቅ ይዳኑ። በቅርብም በሩቅም ያሉ ጠላቶቻቸው በእግራቸው በታች ይሆኑ፣ አሜን። ከሚያቃጥል እሳት ይዳኑ አሜን። ይህ መጽሐፍ ለሕይወት ለድህነት ይሆናቸው አሜን። አብም ይህን በተናገረ ጊዜ እነሱም አመሰገኑት። ሁሉም ተነስተው በዙፋኑ ፊት ሰገዱ። ሁሉም አንድ ሆነው በአንድ ቃል እንዲህ ይላሉ፣ ቅዱስ ቅዱስ ቅዱስ እግዚአብሔር አሸናፊ፣ ፍጹም የጌትነት ምስጋና በሰማይና በምድር የመላ ነው፣ በልዕልና የሚኖር በተሮበቶ ታን የሚመሰገን በክሩቤል ላይ የሚያደር በአንድነት በሦስትነት ጸንቶ የሚኖር ሃሌሉያ። ሰማይንና ምድር እንደፈጠረ ለእግዚአብሔር ክብር ምስጋና እናቀርባለን። ሃሌሉያ። ብቻውን ታላላቅ ብርሃናትን እንደፈጠረና ድንቅ ተአምራት ላደረገ ለእግዚአብሔር አብ ምስጋና እናቀርባለን። ሃሌሉያ። ፀሐይን፣ ጨረቃንና ከዋክብትን ለፈጠረ ለእግዚአብሔር ምስጋና እናቀርባለን። አሜን። ሃሌሉያ። ለማይሻር ከረቂቃን ለረቀቀ ለእግዚአብሔር ምስጋና እናቀርባለን። ሃሌሉያ። ሕጸጽ የሌለበት ድህነት የሌለበት ባለጸጋ ለሆነ ለእግዚአብሔር ምስጋና እናቀርባለን። አሜን። ሀሌሉያ ከፍጥረቱ ሁሉ በላይ ብቻውን ያለ ከሚያስፈሩት ይልቅ የሚያስፈራ ከልዑላኑ በላይ ልዑል ሆነ። ለእግዚአብሔር አብ ምስጋናን እናቀርባለን። በልዑላኑ አድሮ የሚኖር እሱ ነው። መንግስቱ አይሻርም፣ ስራውም አይመረመርም። አሜን። ሀሌ ሉያ ለእግዚአብሔር ምስጋና እናቀርባለን። ሀሌ ሉያ ለመንግስት ምስጋና እናቀርባለን፣ አሜን። ለመድኃኒታችን ለክርስቶስ ምስጋና እናቀርባለን ለዘላለሙ፣ አሜን። ሃሌሉያ። ወንድሞቻችን አብ ለመላእክቱ የሰጣቸውን ክብርንና ልዕልናን ነገርናችሁ። እናንተም ቃሉን ስሙ፣ ትእዛዙንም ጠብቁ። ጌታችን አምባቶ ትክክል በሆነ ጌትነት መላእክትን አስከትሎ በሚመጣበት ጊዜ ጻድቃንን በቀኙ ሀጣንን በግራው በሚያቆምበትም ጊዜ ይቅር እንዲላችሁ። ያን ጊዜ በግራ ያሉ የመጽሐፍትን ቃል ያልሰሙትን ያልታዘዙለትን እናንት የተረገማችሁ ከእኔ የተለይታችሁ ለሰይጣንና ለመልእክተኞቹ ወደ ተዘጋጀው ወደ ዘላለም እሳት ሂዱ ይላቸዋል። በቀኙ ያሉትንም እንዲህ ይላቸዋል፤ የተባረካችሁ ትዕቢት የማታውቁ ቂም በቀል የሌለባችሁም በጎቼ ወደ እኔኑ አባቴ የባረካችሁ ወደ እኔኑ እኔ ክብርን ጌትነትን ማያልፍ ባለሟልነትን እሰጣችኋለሁ። ደስ በላ ብሏችሁ ከእኔ ጋር ትኖራላችሁ የተናገርኩትን አላስቀርምና ከቀድሞ ጀምሮ ዓለም እስኪያልፍ ድረስ የተናገርኩት ቃል አይለወጥምና አሁንም ሚካኤልንና ገብርኤልን ሱራፌልንና ኪሩቤልን ቅዱሳን መላይትንም ሁሉ አክብሯቸው። ዳግመኛም ነቢያትንና ሐዋርያትን ጻድቃንንና ሰማዕታትን ደናግልን እና መነኮሳትን ከአዳም ጀምሮ እስካዛሬ ድረስ አሸናፊ እግዚአብሔርን ያገለግሉትን አክብሯቸው። ይልቁንም የደህንነት እናት፣ የህይወት እናት፣ የአምላክ እናት የሆነችውን እመቤታችንን ድንግል ማርያምን አክብሯት። በሰማይ ክብርን ድህነትን ታገኙ ዘንድ የመላእክት አለቃ የቅዱስ ሚካኤል ልመናው ክብሩ የማቸነፍ ራስ ቆር የሆነን የትዕቢተኛ የዲያብሎስ ዓይን ያላያት የጻድቃን ነፍሳት የሚኖርባት ወደሆነችው ወደ ህይወት አገር ያግባን። ለክርስቲያን ማህበር የእውነት ማዕድ በሚያዘጋጅበት ጊዜ የአይቆ በረከትን በምናሴና በኤፌሬም ላይ እንዳደረ እንዲሁም የመላእክት አለቃ የቅዱስ ሚካኤል የፈጣሪው በረከት ይህን መጽሐፍ በጻፈውና ባጻፈው ላይ ባነበበውና በተረጎመው የተሰጠውንም ቃል ኪዳን አምኖ ቃሉን በሰማው ላይ ይደር። ይቅርታው በእኛ ላይ ይሁን፣ ረድኤቱም ከእኛ ጋር ይኑር ለዘላለሙ አሜን።